ከአንተ አልፎ እኔ ራሱ እየተሰደብኩ ነው። ስንት ሴቶች ነው መተው አፋቸው የሚከፍቱት? ያ ነገር እኮ ማስቆም የምትችለው አንተ ብቻ ነህ ብለዋለች ማለት ነው። አረሩታ ከመሰደብ አልፋ ተረግጣለች። ነገር ግን ጠንካራና ጎበዝ አልበገሬ ስለሆነች እስከዛሬ ይኖራለች እንጂ ማለት ነው። እውነት ለመናገር አብርሃም አይደለም ለማስቆም ተው ና አንድ ቀን እንኳ ሲናገር ሰምችው አላቅም። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ። ሌላው ደግሞ የቤት አባውራህ አይደለም ወይ የሚመጡት ሴቶችን መመልሳት ትችልም ወይ ያለችው ነበረ። እንዴት ነው የምመልሰው እያለ ነበረ እንዴት መመለስ እንዳለብህ በደንብ አድርጌ የምነግር ይሆናል ማለት ነው። ሌላው በጣም ኢምፖርታንት የሆነው ነጽብ ደግሞ የያዝኩበት አብርሃም ምንድን ነው ሩታ እሺ ብላ ካልመጣች ከማንም ሰው ጋር ብመጣ እንዳትወቅሱኝ ምን ማለት ነው ምን ማለት ነው ከአንዱ አንዱ ሴት መሸጋገር ድልድይ እንደመሸጋገር፣ እጅግ በጣም በቃ አቅላችሁት ነው የምታዩት። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ ውድ ተመልካቾቼ። እኔ አታስዋሹን የትላንትና የሩታ ጥያቄዎች መቶ ለመቶ ትክክል ነበሩ። ደግሞ አስደስተውኛል። አቋም ነው የወሰደችበት ማለት ነው። ይህኔ ጀግና፣ ይህኔ አንበሳ ማለት ነው። ሊኔ እንደ በተሩቱ የእውነት ነው ሙላችሁ። እና ውዶች ይህ ላይክ እያደረጋችሁ ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ በያላችሁበት ሰላማችሁ፣ አላ ብዛል ላላህ፣ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። ዶችዬ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብሪሽና የሩታ ቪዲዮ ነው ማለት ነው። በመጀመሪያ እንኳን ደህና መጣችሁ አብሪሽና ሩታዬ ማለት ነው። አብራችሁ ስለመጣችሁ እጅግ በጣም ደስ ብሎኛል። ላኛው ደግሞ ሩታዬ እንግዲህ ትላንትና እርግዝናዋ በደንብ ያስታውቅ ነበር ማለት ነው። ብዙዎቻችሁ እርግዝና ውሸት ነው እርግዝና እየተወሰደችው እንን ስትሉ እንግዲህ አያችሁት አይደለ? እርግዝናዋ በጣም እየታወቀ ነው ያለው ማለት ነው። ሩታዬ የኔ ውድ እህት እንደአላ በሰላም ይገላግልሽ የኔ ውድ ወልደሽ ለማቀፍ ያብቃሽ። ሌላ ወደ መጣሁበት ወደ ገደለው ሲገባ ማለት ነው እንግዲህ ትላንትና እጅግ በጣም ወሳኝ ወሳኝ ወሳኝ የሆነ ጥያቄ ነው፣ ወሳኝ የሆነ ንግግር ነው የተናገ ነገረችው ማለት ነው። እስካልደፈረሰ አይጠራም ማለት አሁን ነው እንግዲህ ከአንተ አልፎ እኔ እየተሰደብኩኝ ነው። ማንም ሴት መጥታ ነው እኔ ላይ አፍ እየከፈተች ያለችው። ስለዚህ ማስቆም ያለብህ አንተ ነህ እያለችው ነበር ማለት ነው። እውነት ለመናገር ውዶችዬ፣ እኛ ብዙ ጊዜ እየተናገርን ነበረ ማለት ነው። ትዳርህን አስከብር፣ ሚስትህን አስከብር፣ ሚስትህን አታሰድብ እያለን ነበረ ማለት ነው። ነገር ግን የኮመንታተሮችም የዩቲዩበሮችም ቪዲዮ ሰምቶ ወይም ደግሞ ኮመንቱንም አንብቦ እንኳ አንድ ቀን እንኳ አብርሃም ሚስቱን ለማስከበር የተነሳበት ቀን የለም ማለት ነው። ይሄ በጣም የሚያናደድ ፓርት ነው ማለት ነው። ሁልጊዜ ሴቶች እየመጡ እንግዲህ የእሱ ጀሌዎች እየመጡ ተገዝተሽ ነው የመጣሽው፣ እንደዚህ ብለሽ ነው የመጣ ምንም አይሏት ጉዳ አለ፣ እንዲህ ምንም አይሏት ነገር አለ፣ ብዙ ነገር ነው እያሏት ያሉት ማለት ነው። ነገር ግን አንድ ቀን አብርሃም ለማስቆም አልቻለም ማለት ነው። ምንም አይነት መልስ የለውም። እንደውም ይሄ ስትለው ጨረሽ ነው ያላት ማለት ነው። ጨረሽ ተናግረሽ ጨረሽ ነው ያላት ይሄ ነው የመለሰላት ማለት ነው። ነገር ግን ሩታ እጅግ በጣም ትክክል ናት። ከአብርሻ አልፎ ሩታ እየተረገጠች እየተሰደበች ነበረ። ከሩታም አልፎ እስከ ቤተሰቦቿ በጣም ተሰድበዋል ማለት ነው። አብርሃም፣ አሁንም ማስቆም ያለብህ አንተ ብቻ ነህ ማለት ነው። ሚስትህን ማስከበር ያለብህ፣ እንዳትሰደብ ማድረግ ያለብህ አንተ ነህ። እንኳን አይደለ አንተ ያመጣሃቸው ጀሌዎች ተውና ዩቱበሮች ሳይቀሩ በጣም ከፍ ዝቅ አድርገው ነው የሚሰድቧት ማለት ነው። ስለዚህ ቤትህን ማስከበር የትዳር አጋርህን ማስከበር ያለብህ አንድ ለአንድ አንተ ብቻ ነህ ማለት ነው። ለትዳር ክብር ካለ ማለት ነው። ስለዚህ አዎ፣ አንተ ነህ ማስቆም የምትችለው። በጣም ትሰድባለች። ሌላው የቤት አባወራ አይደለህም ወይ? አንተ የሚመጡ ሴቶችን ማስቆም አትችልም ወይ? እያለችው ነበረ እንዴት ነው ማስቆም የምችለው? እንዴት ማስቆም እንዳለብህማ በደንብ አድርጌ የምነግርህ ይሆናል ማለት ነው። አንተ ማለት ባለትዳር ነው። ገባ አይደለ? ሽማግሌ ልከ ሰርግ ሰርገ ያገባሃት ሚስት አለችም ማለት ነው። ሶ በህይወትህ ላይ ያንተ ትዳርን ለመበጥበጥ የመጡ የድሮ ፍቅረኛ። ስለዚህ ድሮ ፍቅረኛሞች ነበረን፣ ነገር ግን ማቆም ስላለብን አቁመን እኔ የራሴ ህይወት አለኝ፣ አልፎም የልጅ አባት ልሆን ነው። ስለዚህ የኔናንቺ ጉዳይ እኮ ያለፈ ጉዳይ ነው፣ ትዳር ናት በጥብጭኝ፣ ብለ አቋም ወስደ ማባረር፣ ከህይወት ማስወጣት ነው ያለብህ ማለት ነው። አንተ ግን እንደዛ እያልክ ሳይሆን እሹሩ ሹሩ እያልካት ነበረ። እሹሩሩ እያልክ ማለት ነው ሩታ የተናገረች እኮ ትክክል ናት። እሹሩሩ እያልካት ነበረ አይደለም። ለሩታ ለብዙ ኦዲንሶች በጣም ያናደደና ያበሳጨ ስራ ነው የሰራ ማለት ነው። ከዛም አልፈ ሩታ ብትናደድን ብትበሳጭህን ብዙ ነገር ብትናገርም ሊከፋህ አይገባም ለምን እጅግ በጣም የሚያማርር ቃላቶች እየተናገርክ ነበረ ማለት ነው። እየተጨቃጨቅሽ ነው ከጠዋት ወጥቼ ማታ የምገባበት ስራ እየፈለግኩ ነው ብሎም እሄዳለውን፣ ካልሽ ሂጂ እያልክ በጣም የማይሆኑ ቃላቶችን እየመለስክ ነበረ ማለት ነው። ስለዚህ እንኳን አይደለም ወደ ሕይወትህ የመጡትን ሴቶችን መመለስ ትተህ ማለት ነው። አዎ አሁንም መመለስ የምትችለው አንተ ነህ። ባለትዳር ባለ ትዳር እስከሆንክ ድረስ ትዳርህን የምትወደውና የምታከብረው ከሆነ ሊረብሹ የሚመጡ ሴቶችን መመለስ አቋም ሊኖርህ ይገባል ማለት ነው። እንደ ወንድ፣ እንደ አባወራ ቆፍጣና ልትሆን ይገባል ማለት ነው። አንተ እኮ ሁለት ሶስት ቪዲዮ እየሰራ ሹሩሩ ነው የምታደረጋቸው ማለት ነው። እንደው ከነሱ ይልቅ ለሩታ አትጨነቅላትም? ሩታ አንተ ቤትህን ለመበጥበጥ የመጡ ሴቶች ናቸው የምትጨነቅላቸው ማለት ነው። አሁ ይሄ ነው፣ እውነታውን ነው የተናገረችው ሩታ ማለት ነው። ሌላው ምንድን ነው እያለው ሩታ እሺ ብላ ተስማምታ ካልመጣች እኔ ከማንም ሰው ጋር ብመጣ እንዳለወቀስ ብሏል ማለት ነው። ጉድ እኮ ነው። እና እኔ ዩቲዩበሮች ምንጉዶች ናቸው እናንተ ማለት ነው ቀንዶ መንጉዶች ናቸው። ከአንዱ ሴት ወደ አንዱ ሴት መሸጋገር በቃ ቀላል ነው ለእናንተ። በመጀመሪያ እኮ የተበላሸው ቤታችሁ ማስተካከል ሰላም ማውረድ ነው የሚቀድመው። ወላ ምንድን ነው አሁን፣ በአንተ ምንድን ነው ኦዴንሱ ሊማር የሚችለው ሚስቱን የተዳር አጋሩን እርጉዝ ሚስቱን ትቶ ወደ ሌላ ማለት አሁን ደግሞ የትኛው ሴት ነው ያሰብከው? ማለት ነው እኔ እንደታወቀኝ እንደገባኝ ከሆነ ሩታን፣ እሺ ካላለች በሽታ ካልመጣች ከሌላ ሴት ጋር እንደምትቀጥል ባዶ ቤት። ሰው ለምዶ በባዶ ቤት ለብቻ መሆን እጅግ በጣም ይከብዳል። አይደለም ለወር ለወራት ተውና ለአመታት የሚጠብቁ አባወራዎች አሉ በየቤታቸው ማለት ነው። ብርቅ ነው፣ ሌላ አንድ ሳምንት በባዶ ቤት መቀመጥ። አብርሃም ምን ነው አፈልሃው አንተ ደግሞ ያጠፋው ጥፋትን ስህተትህን አምነ ኦዲንሶችህንም ሚስትህንም ይቅርታ ጠይቃ ማስተካከል አለብህ ማለት ነው። እዚች ካሁን ትልቅ ስህተት ነው እየሰራ ያለው ማለት ነው። እኔ እንደ እህትነት ነው ሀሳብ አስተያየት የምሰጥ ማለት ነው። እኔ ለማንም ጥላቻ የለኝም። አሁን ለሩታ የሆነ ጥሩ ነገር ተናግረን አብርሃም ያጠፋውን ጥፋቱ ስንናገር የሆነ ልዩነት የምንፈጥር የሚመስላችሁ ኦዲንሶች አላችሁ። ኖ አይደለም። አንድ ሰው ሲያጠፋ እንደ ሀሳብ መስጠት ግድ ነው ማለት ነው። አሁን አብርሃም እዚች ጋር ቤቱን ማስተካከል የተሳሳተበትን መንገድ ማስተካከል ሲገባው፣ እኔ ከሌላ ሰው ጋር ብመጣም ማንም ሰው እንዳይወቅሰኝ ምን ማለት ነው? ማንም ሰው እንዳይወቅሰኝ ያ ማለት እኮ ሩታ ከጥፋት ከስህተትን ሳትመለስ ወደ አንተ አልመጣም ብትልህ እኮ ይቺ ልጅ እንደዚህ ሆና እርጉስ ሆና ጥላሃት ወደ ሌላ እንደምትሸጋገር ነው ያሳወቅከው ማለት ነው። ያ ማለት እኮ በጥፋት ላይ ሌላ ጥፋት ደረብክ ማለት ነው። በጥፋት ላይ ሌላ ጥፋት ከምትደርብ ስህተትህን አምነህ የትዳር አጋርህን ይቅርታ መጠየቅ ነው። በቃ አጥፍተሃል። መቶ ለመቶ ጥፋት ነው ያጠፋኸው ማለት ነው። ንግግሮች በጣም ልብ የሚሰብሩ በጣም የሚያሳምሙ ንግግሮች ነበሩ ማለት ነው። ስለዚህ ያጠፋኸውን ጥፋት ታውቆ ይቅርታ መጠየቅ አለብህ። ሩታን ማለት ነው ከሩታም ሌላ ኦዲንሶችህን ማለት ነው። እንዲህ ትዳር ማለት በአንተ ምንድን ነው ዕቃ ዕቃ ጨዋታ ነው እንዴ? አንዱን ትቶ ወደ አንዱ መሸጋገር ማለት ነው። ትዳር ማለት እኮ መሸጋገሪያ ድልድይ አይደለም። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላማችኋን ላይ ያብዛልኝ።